ጌታው ሆይ ግሩም ወይ ግሩም፣ ለጋብዛችሁ ብሎ ሰራልናል። ይሄ ሁሉ ያንተ ጥፋት ነው። በሬ ሆይ ሳሩን የተገደሉን ሳታይ ማለት እንዳንተ ነው። እጋበዛለሁ ብለህ ይሄው ሚስጥራችንን አንፈሸፈሽኩ። እንደዚህ ያደርገናል ብዬ መቻሰብኩ። ይህው ዝም ብለህ የምትወሰነውን ነገር ማቆም አለብህ። ዝም ብለህ እንዳትወስን። ይሄው ልህ እንዳውም ታውን በኋላ እኔም ብለን ትተገብራለህ። አከታ ምንድነው የምትዩ አንቺ ደግሞ መጣን አንከፍላለን። ይሄው ቆመን አለ አይደለም። ምን ያለሽ ነው 400 ብር 400 ብር 400 ብር ላይ ዘፍቆኝ ሄደ። ይሄ ጥፋት ያንተ ማለት ነው። አዎ፣ አየህ አይደል ጥፋት እ አዎ በል፣ ለጥፋቱ እና ምን አለ። የወለድኳት ልጄ እንደሷ በሆነች ልጅ የምታስብ ልጅ እኮ ናት። ይሄን ያህል አዎ። ቤዛ ወዴት ነው ቤዛ ቡና ያልተመቸት መሰለኝ ማዬ። እና ባይመቸንስ፣ ይሄን ቡና ሆኖ አላፈላም። ልቲ ነው ምን አይነት አንሰነፍ ነው ያመጣችሁብኝ። ቤዛ ተረጋግ እንጂ እማዬ፣ በጣም ይቅርታሽ። ትንሽ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስበ ያለ። እሺ በቃ ይቅርታ እማዬ። ቆንጆ ቡና ነው ማፈላልሽ እማዬ። አደ የለም ደሻት ነው እንጂ እኮ ቤዛ በጣም ተተርና ጎበዝ ሰራተኛ ነች። ምን ሰራተኛ ይቅርታ ቤዛ። አዎ ሰራተኛ፣ ስራሽ አይደለም እንዴ? ከዚህ በኋላ ደግሞ ይሄን ፀጉርሽን ሻሽሽ አርግበት። እኛ ዘላለማችን ነን ፀጉርሽን በላን እና? ታዲያ ሻሽ ልሰር? አዎ፣ ግጥም አርግሽ ሰሪ። ስራሽ የሰራተኛ ባይሆን እንኳን አለባብሽን አስተካክይ፣ ጥፍርሽን ቆረጭ። ይሄ የምትቀባቢውን ነገር ደግሞ አቁሚ። ማታ የበላሽ እንጀራ አሁን ድረስ ሎሽ ሎሽ ነው ያለኛለሁ። ጥፍርሽን ተቆረጭ ስራውን ባች እንኳን እንደ ሰራተኛ ልበሽ። ምን ታጉረጠርጫለሽ? ሁ ምን አይነት ሰነፍ ነው ያመጣችሁብኝ? እየሰማ ነው አይደል? ባርኪ፣ ይሄ ሁሉ ያንተ ስራ ነው። እናት እንዴት እንደምታበሽ ቀጠኝ እያየ ነው። ይሄ ሁሉ ያንተ ስራ ነው። ቤዛ፣ በቃ ተረጋጊ። በጣም ነው የማዝነው እንደዚህ ችማ የምንበለሽት ነው አርፈሽ ስራሽ። አንቺ ደነስ በዚህ ጀበና አናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል። ተጨማሪ አትሆኝብኝ። ገና ምን አይተሽ አንቺ መርስ። ከወንድሜ ላይ አይንሽን እስካልነቀርሽ ድረስ መቼም አንላቀቅ። ፍቅር ቆይ ምድር አላማሽ ምን ለማድረግ የሞከርሽ? ይቺ ልጅ እዚህ ቤት ስትመጣ ገና ነግርህ ነበረ ባርኩት፣ አንተ አልሰማን ብልሃይ ነው እንጂ ለአንተ አትሆንም። ምን ደስ አይልም። ትሰሚያለሽ ፍቅር፣ እኔ ታላቅ ወንድምሽ ነኝ እንጂ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ ምሰግኝ። ታናሽ ወንድምሽ አደለሁ ስነኖት ምንም አይመለከትሽም አሁንም ደጋግሜ ነግርሻለሁ፣ መስመርሽ ነው እንጂ ልክሽን አተነፊ። እንዲሁም ቤዛን በቺ ማገዝ ነው ያለብሽ። በሉ አረበሽኳችሁ መሰለኝ፣ በቃ ሄደላችሁ እናንተ ማሚ ሳትመጣባችሁ ቶሎ ቶሎ። አሁን ቤዛ አንቺ ማሲ ወይ ፍቅር ፍቅር አደገኛ ሆናለች። እውነት ለመናገር ሁሉም ሰዎች በቃ ሁሉንም ልጆችም መባላት መባላት መብላት መብላት ነው ስራዋ ፍቅር ማለት ነው። ውይህ ባርኮትማ ተሰቃየ፣ እውነት በአደይም ተሰቃየ፣ በዚችም ተሰቃየ። የቱ ጋት ድረስ በነገሩ ያ ይገባሻል። አንቺስ በጣም ይገባሻል። እውነት ይገባሻል። ፍቅር ደግሞ ውይ፣ ቀስቀስ በይ እስኪ ኧረ ፍቅር ቀስቀስ በይ፣ እውነት ቀስቀስ በይ። እንደው እንደ ባርኮት አይነት ወንድም ቢኖሪ ደስ ይለኝ ነበር እውነት። እሺ ማይ በቃ ስልኩ ላይ ቤዛ አስጫል፣ እዛው አላወራት። እንዴት ነሽ ቤዝ? አዎ፣ አሁን ገና ነው የገባሁት። ቤዛ እንደመጣ ነግረሻቸዋል አይደል? ይሄ ቤዛ ለምን እሺ፣ ቤዛ አሁኑኑ ንገሪያቸው። ወይም ደግሞ የአንቺ ስም ሳልጠራል አናግራቸው። እኔ የምለው ስለአደይ ምንም አዲስ ነገር የለም አይደለ? እሺ ማለት እሺ፣ እደውልልሻለሁ። ከመይ ይቅርታ ቶሎ መጥቼ ሳል ጠይቅሽ ማይን ትንሽ አመውብኝ እሷን ሳስታመማት ነበር። አደይ ቶሎ ቤኑ ጣባኪ ሳይመጡ ከደረሱ እንዴት አርጋቸው ነው የምታመልጡት? እንደው ጸሎት አድርጉልን እንጂ። ማየ ሱስ ከባድ ነው። አደይ እንግዲህ አባቷን ልታመልጥ ነው ማለት ነው ቤተሰብ እውነት እንግዲህ ምን ይደረግ ብላችሁ ነው? ፈጣሪ አውጣሽ፣ ሌላ ምን እንላለን። ፈጣሪ አውጣሽ። እነዳዊትም እየሄዱ ነው መሰለኝ እሷን ለማውሰድ። ወይኔ እናት፣ እናትየውን ተሰናበተች። ተሰናበተስ ምስኪን እኔ እናት በእውነት። አዳይ ግን ብቻ ፈጣሪ። ወይኔ መጡባቸው። አባትየው መጡባቸው። ወይኔ ወይት በኩል ትሄድ? እንግዲህ ወዴት በኩል ትሄድ? መጡባቸው አባቷ መጡባቸው። ያው አባትየው መጡ። ያው ምን ይዋጣቸው? እሺ ምን ያጣቸው? አባትየው መጡ ማለት ነው እንግዲህ። ቤተሰብ ላይክ እና ሼር ሳብስክራይብ እያደረጋችሁ ተባበሩን። መልካምነት ለራስ ነው። አሳድጉን፣ አይከፈልበትም። ቤት ደሞ ምን ልሰራ ነው የመጣችሁት? አዴ ገጠር እንደዚህ ሰምታችሁ አዴ ምን ሆነች? ዳይመንድ፣ የአደይ መኖሪያ ቤት የምታውቀው አንተ ነህ። ስለዚህ ዘይን ትሄዳለህ ማለት ነው። እናት አደ ባቁስ አዴ ጋር ውሰደኝና አደይን ይዘናት እንምጣ። ለምንድነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አደይን ሄዳችሁ ልታምጣት ነው? እኔ ወደዛ መንደር መሄድ አልፈልግም። ለምን አደይን ሄዶ ማምጣት አስፈለገ? ፈልጋት ነው እንዲ። አዴ ከዚህ ስትሄድ ሳናቅ ብዙ ነገር አስቀይመናት እንሄደችው። ስለዚህ አሁን አዴን ይቅርታ መጠየቅና መመለስ እፈልጋለሁ። ለዚህ ግን ጊዜ የለንም ዛሬውኑ መሄድ አለብን አዎ ዳይመንድ አዴን ሄደን ከዛ ሰውዬና ከአባቷ ይዘ መምጣት አለብን ኧረ እባክህ ቀልደኝ እዛ ረስ የምትሄድበት ጨላለህ ተቀማጩ ብር አለ አንድ እባክህ ምን አሳማ ቀልደለ ዳይመንድ አትስገብገብ ስንመለስ እንሞላዋለን ለብር ከሆነ እኔ ሙሉ ወጫችሁን ሸፍናሉ የምርህን ነው አዎ ዳይመንድ ጊዜ የለንም እንሂድ ቆይ እናንተ ሁለታችሁ ላፈቀራችኋት ይህን የመንገድ አትታውን ምንድን ነው የሚባሉሽ ብቻ አዳይን እናግኛት እንጂ ክሳለሁ። ዳይመንድ እንደዛ ከሆነ ይመቸኛል። እንሂድ በቃ። አንተም ትሄዳለህ? አዎ እሄዳለሁ። አንተ ደግሞ ምን ልትሰራ ነው የምትሄደው? አዳይን ላመጣት ነው። አዳይን ለማሳመን እኔና ዳይመንድ በቂ ነን። ሌሎቻችሁ እዚህ ሆኑ። እሺ እንዴት ፍን፣ አንተ በሌለበት። ሰላም ሰላም። ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች እንደምን አመሻችሁ። ዛሬ ደግሞ አዳይ ወደ ክፍለ ሀገር ሄዳለች አባቷም በጣም ተቆጥቷል ማለት ነው እናትየም ተንቀጠቀጡ አሁን ደግሞ እናዴ ወደ ክፍለ ሀገር እየሄዱ ነው ማለት ነው አዳይን ለማምጣት ዳይመንድም ለምን ትሄዳላችሁ ለምን ትመጣለች እያለ ነው ሳንቲም የለኝም ሲል አይ ወይ ሙሉ ወጪውን እኔ የሸፍኑ ወይ ደስ ስትል ደግሞ ስትጨፍር እህቷ በጣም ወይኔ መጡባቸው እና በጣም ነው ደስ የሚሉት ማለት ነው። ወይ እኔ እናት እናትዬ በጣም ነው የደነገጡት። አዳይ እንደው እንዳንቺ መፈቀር ደስ ይል ነበር፣ እውነት ሁሉም ያፈቅርሻል ያሉ እንደው ለማን ትሁኝ አደይ። አደይ ግን በጣም ጎበዝ ናት፣ እውነት ጎበዝ ናት። ምርጥ የሆነች ልጅ ናት። አስተዋይ ያላት በቃ እንደዚህ ነው ሰው ማለት ማለት ነው። እንደዚህ ነው ሰው ማለት እንደዚህ ነው። እንደ ውዶች፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስኪ ተባበሩን ውዶች። እዬ በጣም ነው ግን ደስ የሚሉኝ እውነት ለመናገር እውነት እውነት ደስ ይሉኛል። እኔ አንቺ ደነስ በዚህ ጀበና ናትሽ እንዳለሽ እስካሁን በአንቺ ምክንያት የሆንኩት ይበቃኛል። እንግዶሽ ሄዶ ቤት ምታርጊ እንደምን አጉድነሽ? አባዬ እህት እህት ከጠፋሽ እንደ ጊዜዋ አፍ ስርዓት ይኑርሽ፣ እሺ። ከዚህ በኋላ አንድ ቀን ብትወጪ ምን አባሽ እያደረግሽ ነው? ከነገ እኮ ዴቆች አልፎታል። አይ አባዬ እየመጣ ነው።